ጊዜ አንድ ልቅ እናደርገዋለን ማለት ነው። ውድ ቤተሰቦች ማለት እንቁላሏ በደንብ እንትን መጣመጣ እናደርገዋለን ማለት ነው። ግዛን አንድ ላይ እናደርሰዋለን ማለት ነው። ውድ ቤተሰቦቼ በጣም ይጠፍጣል። ምር ገዛ ብል እናደርጋለን። ወደ ፎርም ክትት እናደርጋለን ማለት ነው። እስከ መጨረሻው ብቻ እናንተ ተከታተሉት። ይሄ እንዴት እንደሚሰራ ማለት ነው ቤተሰቦቼ። ለአሁን እዚህ ጋር ዱቄት እያስገባሁ ነው ማለት ዱቄት ማለት ዱቄት ማለት ያ ማለት የፍኖ ዱቄት። ከዛን ደግሞ በፋው እናስገባለን ማለት ነው። ያግል በቂ ነው ማለት ነው ለኔ። ዛሬ ቆንጆ የሆነው ሚሳ እየሰራ ነው ማለት ነው። ቆንጆ የሆነው ሚሳ ላይ ጉንፋን ይዘኛል። ጉንፋን ይዘኛል ወይ ማለት ያየር ቆል በጣም የበለጠ ይጠፍጣል ጣዕም አለው ማለት ነው። እና ውድ ቤተሰቦች አንድ ላይ ድብልብልክ ድብልብልክ አድርገን እናደርሳለን። ከዛ ምን ደግሞ ኦ

ምግባችን ወቷል ወቷል ወቷል ወቷል። በሁለት ሰልዬ ላይ ነው እንግዲህ እየተሰራ ቅድምም ብያለው፣ እንደ ቤታችሁ ነው ብያለው፣ እንደ ቤታችሁ ነው የምትሰሩት በጣም በጣም በጣም በጣም ቆንጆ የሆነው ጣም ያለው ምግብ ነው።